ያው እንደሚታወቀው ሐረር በዚኛው እስፔሻሊ አለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል የሆነችበት ሁኔታ ነው ያለው ና እንኳን ደሳለን ማለት ለፊ ማስተማር እፈልጋለሁ። ከእሱ ጋር በተያያዘ ለሐረር ይሄ ትልቅ ኦፖርቹኒቲ ነው ማለት ነው። ይሄኛው ማርኬቱ በጣም ትልቅ ነው። የቱሪዝም ማርኬት በጣም በአለም አቀፍ ደረጃ ላይ ሰፊ የሆነበት ሁኔታ ነው ያለው። ያንን ነገር ደግሞ እንደ ከተማችን ኮምፒታንት ለመሆን ያለንን ታንጀበልም ኢንታንጀበልም የሚዳሰሱና የማይዳሰሱ ቅርሶችን ከማስተዋወቅ አኳያ ትልቅ የሆነ ሚና ነው የሚጫወተው ማለት ነው። ፌዴሬሽኑ ውስጥ ጀስት ኖርማል ኦርጋናይዜሽን ብቻ አይደለም ማለት ነው። እንደ ፋሚሊ ነው ትልቅ የሆነ እንደ ክልል ኤክስፖዥር በጣም ይኖረናል የሚለው ነገር ተስፋ እናደርጋለን። ቆይታው በእርግጥ በጣም ጥሩ የነበረበት ነው። ብዙ ልምዶች የቀመሰብንበት ነው። እኛም ራሳችን ምን ላይ ነገር ነው ቀጣይስ ለፊውቸር ምን መስራት አለብን የሚለውን ነገር ብዙ ተመክሮች የወሰድንበት ነው። ያለው ከተማዋ ላይ እንደዛውም የምትታወቀው ሆንኮንግ ነበር የወሰኑት ስ የተሳተፍንበት የነበረው እነሱ ደግሞ በጣም ሰፊ የሆነ የቱሪስት ፍሰት ያለባቸው በአመት ውስጥ ሰርቲ ሚሊየን ቪዚተር የሚያስተናግዱ ናቸው። ከሰላሳ ሚሊየን በላይ ጎብኞች የሚያስተናግድ ከተማ ነው። በጣም ሰፊ የሆነ በርካታ የሆነ ሀብቶች ያላቸው ናቸው። ከቅርስም አኳያ ከኔቸርም አኳያ ብዙ የሆነ ሴቶች ያላቸው እንደዛም ቱሪዝም ላይ የተሻለ አፈጻጸም ካላቸው ከሚባሉ የጂያ ከተሞች ውስጥ አንደኛ ከተማችን በዋነኝነት ከዚህ በፊት እንደሚታወቁ ብዙ ስራዎች ነው የሰሩት ማለት ነው። አንደኝነት በከተማው ኦልሞስት የዓለም አቀፍ ቅርስ ከተማ ናት ማለት ነው። እሱም በዩኒስኮ ላይ የተመዘገበው በ2006 እንደ አውሮፓውያን አቆጣጠር የተመዘገበው ጁጎል እንደዛም ጁጎል ውስጥ ያሉ ቅርሶቻችን እነዚህ የሚዳሰሱት የምንላቸው ቅርሶች አሉ። ከእሱ በተጨማሪ ደግሞ ሸዋሊድም ባለፈው ሁለት ዓመት በፊት 2023 ላይ ዲሴምበር ላይ የተመዘገበው አለ ማለት ነው። ያ ነገራቶች ትልቅ ሚና ሚናን ያላት ማለት ነው። ፕላስ ደግሞ አሁን ደግሞ ከኮሊደሩም አኳያ ቅርሱን ከመጠበቅ አኳያ የሆስፒታሊቲያችን ከማሻሻል አኳያ እየሠራ ናቸው ያሉ እንትኖች ስ ከተማውን ዋናው ኢኮኖሚክ ቤዛችን ስፔሻሊ ከምንለው አኳያ ቱሪዝም ነው እያለ ያለ ነው ማለት ነው። ከእሱ አኳያ ላይ እያረግ ነው ያለቸው እንቅስቃሴዎች ሰፊ የሆነ አስተዋጽኦ አሏቸው ማለት ነው። ደብሊው ቲ ሲ ኤፍ የምንለው ትልቅ የሆነ ኢንዱስትሪዎችን የቱሪዝም ኢንዱስትሪዎችን ያቀፈ ቤተሰብ ፌዴሬሽን ስንለው አንድ ኢንስቲትዩት ነው ማለት ነው። በዋነኝነት መገመጫው ቤጂንግ ላይ ነው ያለው ቻይና ላይ ነው ያለው ማለት ነው። ሰፋፊ የሆነ ትላልቅ ቱሪዝም ኢንዱስትሪ ውስጥ ከተሞች የምንላቸው ያቀፈ ነው እስከሆነ መቶ አርባ ምናምን በላይ ከተሞች አባል ናቸው ውስጥ ማለት ነው። እነሱ አባል እነማን ናቸው ብለን ስናያቸው ከዚህ በፊት ላይ ከተሞቻቸው በጣም ያደገ ቱሪዝም ላይ በጣም የሚሰሩ ታርጌታቸውም ቱሪዝም ላይ የሆኑ ከተሞች ናቸው የፌዴሬሽኑ አባል የሚሆኑት ነውና እንደኛ ጀማሪ ለሆኑ ከተሞች ገና እየተነሱ ካሉ ከተሞች ሆስፒታሊቲ ላይ ቱሪዝም ኢንቨስትመንት ላይ ገና ኢንቨስት እያደረጉ ያሉ ከተሞች ላይ እነሱ ላይ የምንወዝረው በጣም ትልቅ የሆነ ትምህርቶች ይኖራሉ ማለት ነው። ካለን ሪሶርስ አኳያ ምን ላይ ኢንቨስት ማድረግ መቻል አለብን፣ ምን ላይ ኢንቨስት ብናደርግ ከእነሱ ስምንወስዳቸው ኤክስፖዠሮች ይኖራሉ ማለት ነው። ከእሱ አኳያ በጣም ትልቅ የሆነ ፋይዳ ነው የሚኖረው ማለት ነው። ክልላችን ላይ ብቻ ሳይሆን ይሄ ነገር ሌላም ከተሞች ላይ ማነቃቂያ ነው ማለት ነው። ኢትዮጵያ ላይ አሁን ሌላም ከተሞች አሉ ከቱሪዝም አቋያ ላይ የዚህ ቤተሰብ ላይ ማለት ነው መጠቀም የሚችሉቸው ነገራቶች አሉ። በእርግጥ ብዙ ፕላትፎርሞች አሉ አለማችን ላይ ማለት ነው፣ ይሄኛው አንደኛው ነው። ሌሎቹ ላይ እንደዛው በዛው ደረጃ ላይ መቆጣጣ ተሆነ ገብተን እንደዚህ አይነት ፕላትፎርሞች ውስጥ ገብተን ከተሞቻችንም ራሳችን የምናስተዋወቅበት ሀገራችንን ገጽታችን የምንገነባበት የሚሆነ ነው። አፍሪካ ውስጥ ኢትዮጵያ ውስጥ እንደዚህ ከተማ አለ የሚባል ነገር በአለም አቀፍ ደረጃ ላይ የምናሳይበት ትልቅ የሆነ ፕላትፎርም ነው። በዋነኝነት ቅድም ለመግለጽ እንደሞከርኩት ይሄ ቅርስ የጋራችን መንግስት ብቻ ጠብቆ ወይም ደግሞ የሆነ አካል ብቻ ጠብቆ ሊንከባከቡ የሚችል ነገር አይደለም ማለት ነው። ቤቱም ሐረር በጣም ለየት ያደረጋት ታጥሮ የተቀመጠ ሙዚየም አለ ሰው ሊንቀሳቀስበት ህይወቱን ሊመራበት የሚችልበት ስ ሐረር ጠቅላይናችንም ስንመርጠው ዘ ሊቪንግ ሙዚየም ያላት ህዋዊታው ሙዚየም ያለውና ሐረር ላይ ቅርሱ ላይ ህይወት አለ። ሀረር ላይ ቤቱ ላይ ካልቸር የሚዳሰሰው ስትንቀሳቀስ ያኔ የነበረው ስፕሪት ይሄ ፍቅሩ ምን ምንድነው ነገር ብዙ ጎብኚዎቻችን ሲመጡ ሀረር ላይ ፊልም የሚያደርጉት ነገር አለ። ያ ነገር ላይ ህብረተሰቡ ያኔ የነበረን ፍቅራችን ሆስፒታሊቲያችን፣ እንግዳ አቀባበላችን ጋር በተያያዘ የነበረን ፍቅር አለ። ስቲል አሁንም እየርንበት ያለበት ፍቅር አለ። ያንን ነገር ትልቅ ሰፊ የሆነ ህብረተሰብ ላይ ትልቅ አስተዋጽኦ ነው የሚኖረ ማለት ከቅርሱም ከመጠበቅ ማሻገር ማለት ነው። ከሱ በተጨማሪ ደግሞ እንደ መንግስት ደግሞ እነዚህ አሁን ዴስቲኔሽን ዴቨሎፕመንት የምንላቸው ነገራቶች አሉ። መደረሻ ልማት በተያያዙ እነሱ አሉ። እነሱ ነገር ላይ መንግስት ይበልጥ ኢንቨስት ማድረግ መቻል አለበት። አሁን ኢንቨስት እየተደረገ ነው ያሉት፣ ፕላዛዎች እየሰሩ ነው ያሉት፣ ሪክሬሽን ኤሪያዎች እየሰሩ ነው ያሉት፣ እነዛ ነገራቱ ላይ እየሰራ ነው ያ አዘሴም ታይም ደግሞ እነሱ ደግሞ የስራ እድል መፈጠር መቻል አለበት። ከነሱ ጋር እኛ እየሰራንበት ያለንበት ሁኔታዎች ናቸው እንደ መንግስት ማለት ነው። ፕላስ ደግሞ ሌላ ደግሞ በዋነኝነት ክፍተት አድርገን የምናየው የኢንቨስትመንት አትራክት ከማድረግ አኳያ ነው ማለት ነው። መንግስት ብቻ ይሄ ሆቴሎች ላይ ምን ላይ መንግስት ሊገነባ አይችልም። በእርግጥ በፌዴራል ደረጃ የተጀመረ ኢኒሼቲቭዎች አሉ እኛም እንደ ክልላችን ኢንኩቤሽን ኤሪያ ከመግል ማድረግ ነገር ግን አሁን ክልሉ እንደዚህ ነገሮች ላይ በጣም ትኩረት እየሰጠበት ስለሆነ ኢንቨስተሮች ደግሞ መጥተው ኢቨን ሐረር ላይ ያሉት ኢንቨስተሮችም ይሄ ኢንቨስትመንት ሌላ ነገር ላይ ቢዝነሳቸውን ብራቸውን ከሚያባቅሙ እንደዚህ ነገር ላይ ኢንቨስት ቢያደርጉ ሪተርኑ በጣም ቱሪስቶች ሐረር ላይ እየመጡ ሌላ ቦታ ላይ እያደሩበት ያለበት በጣም ሰፊ የሆነ ክፍተት ነው ያለው ሐረር ላይ ማለት ነው ትልቅ የሆነ ኦፖርቹኒቲ ነው። ሌላም ኢቨን ሐረር ቱሪዝም ጋር በተያያዘ ትልቅ የሆነ ኦፖርቹኒቲ ዘ ፎርዝ ሆሊየስት ሲቲ ነው ምትባ አራተኛው የእስልምና ከተማ ነው ምትባለ ማለት ነው። ከእሱ አኳያ ላይ የሐረር ቱሪዝም ጋር የተያያዘ ኢንቨስት ቢያደረጉ ለአዱኛቸውም ለአራቸውም የሚሰሩበት ሁኔታዎች ነው የሚኖረው እና ኢንቨስትመንት አትራክት ማድረግ መቻላለን የሚለው ነገር እኛም ያየንበት ሁኔታ ነው ያለው። ክልሉም በዛ ደረጃ ኢኒሼቲቭ ፕሬዚዳንቱ አስቀመጠበት መሰረት ይዘን እየሄድንበት ያለበት ሁኔታዎች ነው።